አሰልጣኝ ተረፈ አመሰግናለሁ። በመጀመሪያው ሰላሳ ደቂቃዎች በተጋጣሚያችሁ ብልጫ ተወሰደባችሁ፣ በዛ መሀል ግብ አስተናገዳችሁ። ከዛ በኋላ ግን ጥሩ ለመንቀሳቀስ ሞክራችሁ ነበር፣ ግብ አላስቆጠራችሁ፣ ሽንፈት አስተናግዳችኋል። እንዴት ገመገምከው ይህን ጨዋታ? ያው በየጨዋታው ተዘጋጅተን የምትወጣው ጨዋታዎችን ለማሸነፍ ነው። በአንድ አጋጣሚ በተገኘ ጎል ተጋጣሚያችን አሸንፏል። ያው ጨዋታው ጫና ያለው ጫና ነው፣ ሁላችን ሁለታችንም ተቀራራቢ ደረጃ ላይ እንደመገኘታችን ከባድ ጨዋታ ነበረ። ያው ተጋጣሚያችን ባገኘው አጋጣሚ ስኮር አድርጎ አሸንፎ ነው። በተወሰነ ረገድ ብልጫውን ለመያዝ ጥረት አደርጉ ነበረ። የመጨረሻው ሰዓት ትደርሳላችሁ ይሄ ነው የሚባል ግን እድሎችን መፍጠር አልቻለም። ቡድንክ ከምን አንጻር ነው እነዚህ እድሎችን በአግባቡ መጠቀም የማትችሉባቸው ምክንያቶች ተደጋጋሚ ስለሆነ? በተለይ ጎል ከተቆጠረብን በኋላ ወደ ጨዋታው ለመመለስ ጥረት አድርገን ነበረ ያው ትልቁ በመጀመሪያው ሰላሳ ደቂቃ የነበረው ነገር ከማጥቃት ወደ መከላከል የነበረው ሽግግር ፈጣን አልነበረም። ያንን አጋጣሚ ነው የተጠቀሙት። ነገር ግን ወደ ጨዋታው ለመመለስ ጥረት አድርገናል። ግን ያው ጎል እስካላስቆጠር ከጊዜ ድረስ ያው ውጤቱን መቀበል። በዛሬው ጨዋታ ቡድኔ ላይ ደካማ ጎን ምን ነበር ማለት ይችላል? ምናልባት ሽንፈት ስላስተናገዳችሁ፣ ትልቁ ችግር የነበረው ነገር ያው ሽግግሩ ላይ ፈጣን አልነበርም? በዛም አጋጣሚ ነው ጎል የተቆጠረብን። ያው እንግዲህ በቀጣይ ደግሞ አሻሽሎ ለመምጣት ጥረት ማድረግ ነው። ቴንክ ዩ አሰልጣኝ ሙልጌታ አመሰግናለሁ። በመጀመሪያው ሰላሳ ደቂቃ ሰላሳ ደቂቃ ውስጥ በይበልጥ ፍጹም ብልጫ በነበራችሁ ደቂቃዎች ውስጥ ግብ አስቆጠራችሁ፣ በእሷ ጎል አሸነፋችሁ። ከዛ በኋላ ግን ቡድን እየወረደ ነው የመጣው፣ ምክንያቱም ምን ነበረ ያ ሊሆንበት ይቻላል? ያው መጀመሪያ 30 ደቂቃ እንዳየው የበላይነት ነበረው ያው እንደ ሜዳችንና በደጋፊያችን ፊት ጎል አስቆጥረን ለመውጣት ነበረ ያሰብ ነው። ከዛ በኋላ ጎሉን እንኳን አገባን በጥንቃቄ ተጫወተን ነጥቡን ስላስፈለገን ለዛ ነው ወረድ ብለ የተጫወት ነው። የምንፈልገውን ግን አግኝተናል ብዬ አስባለሁ። ግን አሁንም መስራት ይጠበቅብናል። አው ግብ አስቆጥሩ እንጂ ከዛም በላይ ማስቆጠር የምትችሉበት አጋጣሚዎች በተለይ በመጀመሪያው 45 ሰላሳ ደቂቃዎች ውስጥ ነበሩ። ከዛ በኋላ ቡድን እየወረደ ነው የመጣው አንድ ጎል ግን አስተማማኝ ነበር ብለ ታስባለ። ያው በአሁኑ ሰዓት ትንሽ ይከብዳል ሊጉ አሁን የምንጫወተው ቲም ያው ተመሳሳይ ከኛ ጋር አንድ አይነት ነጥብ ያለው ነው። ያለንበት ቦታ እጅግ በጣም የሚያስጨንቅ ለዛ የያዝነውን ይዝነን ሌላ ተጨማሪ ጎል ፍለጋ ነበር እየሄድን የነበር ነውና ለዛ እንጂ ወረድ ብለን የተጫወት ነው። ድሬዳዋ ደግሞ እንደምታውቀው በኳስ እየተቀባበሉ በማለፍ ብስል ልጆች ስለዋላቸው ያኛውንም በመጠበቅ ጭምር ያገኘናቸው በካውንተር ለመጠቀም ነበረ ፍላጎታችን። ያው እሱ ባይሳካልንም ግን አስጠብቀን ግን አሸንፈን ለመውጣት ተገደና። ምናልባት በቡድን ውስጥ ጠንካራ ጎን የምትለው እና ደካማ ጎን ይሄ ነበር የምትለው ነገር ይኖራል። ያው አሁን መለየት ይከብዳል። ለምን ልጆቹ ባላቸው በሙሉ አቅማቸው አይደለም እየተጫወቱ ያሉት አንደኛ፣ ሜዳችን ላይ አሁን ካለንበት ነጥብ ሁኔታ አንጻር ጫና አለ፣ ጭንቀት አለ። ከዛ ውስጥ ለመውጣት ትንሽ ሙሉ ሁሉም ለመጠቀም ትንሽ እየተቸገርን ነው ለምን ያለንበት ቦታ ትንሽ ስለሚያስገዳቸው ልጆቹ ግን ከዚህ በኋላ እርግጠኛ ነኝ የተሻለ ነገር ያደርጋሉ ብዬ አስባለሁ። በየፕሪሚየር ሊጉ ባሉበት ቦታዎች የተሻሉ ተጫዋቾች ናቸው። አሁን አሁን ካሉበት ቦታ ላይ ለመውጣት ትንሽ ጊዜ ይፈልጋል። ያን ለማድረግ ደግሞ በደንብ ተጭነን ለመጫወት አሁን ያለን ቦታ ትንሽ ያስገዳል። ወደፊት ግን አሁን ይሄ ጊዜ ካለፈ በኋላ የተሻለ ነገር እናያለን ብዬ አስባለሁ።